ግን ማለት ነው ቤተሰቦች፣ የዛሬው ቪዲዮ ማለት ነው ዳኒና ሀይሚ አንድ ቤት ተገኙ የተባለው እና ቪዲዮ የተሰራበት ቪዲዮ ይመስለኛል ሀይሚ እና ዳኒ የተሰማቸውን ስሜት ብሩኬን በቪዲዮ ቢያይም ባይመጣም ዛሬ ባይገኝም ሶሲ ብትመጣም እነሱ የተሰማቸውን ስሜት ያው ብሩኬና ሶሲ ስሜቱ ምን አይነት እንደሆነ የተሰማቸው አይነት ቪዲዮ ይሆን አላውቅም ብቻ ቤተሰቦቼ። በእርግጥ ሀይሚ ልክስክስ አደለችም። እኛ ለብሩኬ መቶ ፐርሰንት እንደምንታገለ ሁሉ እኔ ለሀይሚ መሰክራለሁ እንደምንመሰክረ ሁሉ ማለት ነው። ምክንያቱም ሀይሚ አይደለም ከዳኒ ጋር አይታችኋታል ከብሩኬ ጋ እንኳን ሆና ስነስርዓት ባለው መንገድ ነበረ። እስከ ዛሬ በጓደኝነትም ሲሄዱ የነበረው እንደዚህ አይነት እንኳን የወረደች ልጅ አይደለችም ሀይሚቾ ማለት ነው። ብሩኬ ሀይሚም ለሁለቱም መመስከር ይቻላል። ግን ቢሆንም የዛሬው ቪዲዮ ልክ አይደለም። ቤተሰቦች ምናልባት ያው ሀይሚ እንደምትለው ዳኒ እንድጠይቀው መጥቼ ነው ምትለው። ሶሲ ደግሞ ያው ድንገት ነው የተገኘሁት ነው ምትለው ካሜራ ይዛ ማለት ነው። እና ዳኒ የደገመው ቃል ደግሞ ልክ ብሩኬ ያለውን ቃል ይላል ለምን መጣሽ እንዴት መጣሽ ብሩኬ ባለፈ ሀይሚን ፕራንክስ ያደርጋት የተናገረውን ቃል ዛሬም ዳኒ ደግሞ ለመጣሽ መጣሽ በም መጣሽ እንዴት ሳታሳውቂኝ የሚሉ ቃላቶች ነበሩ ና ሶሲ ደግሞ ለህትነ ግሬን የመጣሁት አንተ ስልክ ስለማታነሳ ልጠይቅ ነበር የመጣሁት አንተ ልክስክስ እንደዚህ አይነት ነገር ታደረጋለ ብዬ አላሰብኩም በቃ የሆነ ብጥብቅ ነገር በቃ ማለት እኔ እንጃ እኔ ምን እየሰሩ እንደሆነ እነዚህ ልጆች አገባኝም ቤተሰቦች ለእኔ ብቻ ነው ለእናንተም ያልተገለጠው ና በእርግጥ ሀይሚ የምትሳደቡ ልጆች የእውነት የምላችሁ ስነ ስርዓት ያዙ። ምክንያቱም ሀይሚ አንዳንዴ የዋህነቷ እያስጠቃት ነው፣ ምስኪንነቷ፣ ቱቱነቷ እንደዛ በዛ ያንን ነገሯን ተጠቅሞ ደግሞ ዳኒ አጥምዷት በነዚህ በመልካም ጎኖቿ በሰው አክባሪነቷ፣ በትህትና እየገባ በዛ ላይ ደግሞ የሆነ ክፍተት አግኝቷል። ያው ከብሩኬ ጋይሚ እና ብሩኬ ያሉበትን ነገር ሁላችን የምናውቃለን፣ እና እችን ክፍተት እየተጠቀመ ማነው ዳኒ ሀይሚን እያጠመዳት ነው ያለው። እያጠመዳት ሲላችሁ ሀይሚ እንጃ ከዳኒ ጋር ሌላ ነገሮች ትገባች ብዬ አላስብም። ግን የሆነ ብሩኬ ማናደጃ መንገድ እያገኘ ይመስለኛል። ዳኒ እና ሀይሚ በዚህ አጋጣሚ በተጠይቀውም ብሩኬ የማይፈልገውን ነገር ብታደርግ ደስ ይለኛል። ምክንያቱም ዳኒ የእጁን ያገኘው በቃ የጥፋተኝነቱን ያገኘው ሌላ ነገር አይደለም። እና ሀይሚ ደግሞ ብሩኬን የምትወደው ከሆነ እንደ ሰው በእርግጥ ሄዳ መጠየቋ ስህተት አይደለም። ቤተሰቦች ግን ቢሆንም አንዳንዴ የምትወዱት ሰው ማይፈልገውን ነገር አለማድረግ፣ ከዛ ነገር መቆጠብ፣ ለዛ ሰው ዋጋ መክፈል ያንን ሰው ምናል እንደምትወዱትና ያንን ሰው ምናል እንደምታከብሩት መገለጫችሁ ነው። እውነቴን ነው የምላችሁ። እና ዳኒ ጋባ አትገኝ ሀይምቾ ጥሩ ነው ብዬ ነው ማስበው። ግን አንዳንድ ኮሜንቶች የእውነት አትሳደቡ። ሀይሜ እንደዚህ አይነት ልጅ አይደለችም። እውነቴን ነው የምላችሁ እኔ ለብሩኬ የመሰከርኩት ነው አል ብሩኬ እንደዚህ አይነት ልጅ አይደለም። ጨዋታ እንደሆነ ሁላችንም እናውቃለን። እናንተ እኮ አንድ ሰው እንደዚህ አይነት አይታችሁ እኮ ማወቅ ትችላላችሁ። አደና ጠገብ መሆን አይጠበቅብንም። እና ለብሩኬ የምንመሰክረውናል ለሀይምቾ ለቅመማ መቶ ፐርሰንት እኔ መሰክራ ነው። ሀይሜ እንደዚህ አይነት ልጅ አይደለችም ግን ሀይሚ ሳታ ግን ደካማ ጎኗን እየተጠቀመ ከብሩኬ ጋር አሁን ያለችበትን ሁኔታ እየተጠቀመ ዳኒ መቼም ሶሲ መምጣቷን ሳት ቀርቶ አይደለም፣ እህቱም ሳት ነግረው ቀርቶ አይደለም። ሶሲ እንዳለችው እህቱ አውቃ ከሆነ ሳት ነግረው ቀርቶ አይደለም። ግን ደግሞ ያው የብሩኬ ዋና የብሩኬን ደካማ ጎን የሚያገኘው በሀይሚ በኩል ስለሆነ ነው። እና ሀይሚን እየተጠቀሙባት ነው። በዛውም ደግሞ ስራቸው ሊሆን ይችላል። እኔ ግን ምንም የተገለጠልኝ ነገር የለም ቤተሰቦቼ። ለጊዜው ግን ያው ምን ለማለት ነው ው ያው ቪዲዮውን ባይም ሀይሚን በብዛት ኮሜንቶች ያው ተናዳችሁባታል። ብሩክ የማይፈልገውን ነገር ለምን ታደርጊያለሽ? ዳኒ የእጁን ነው ያገኘው። ለምን ሄደሽ ከዳኒ ጋር ብቻሽን ትገኛለሽ? የሚልም ኮሜንት አላችሁ። ለምን በዚህ ልክ ሰው እንዲሰድብሽ ሀይሚ ትፈቅጃለሽ? እያላችሁ ነው። እና ልትሰደብም አይገባትም። አንደኛ ስራም ይሆናል የያዙት፣ እኛ አልገባንም እንጂ ስራም ይሆናል። እሷ ታውቃለች፣ ጠንቅቃ የምትሄድበትን መንገድ ሀይሚ ህጻን እጅ አለለች ማለት ዛሬ ላይ ዛሬ ሀይሜ ጻ ልጅ አደለችም። ከኛ በላይ ሚጎዳትና ሚጠቅማትን በደንብ ታውቃለች የተማረች ናት ብዙ ነገር ታውቃለችና እንደ እድሜዋም ትንሽን ብትሆን በትንሽነቷ ልክም በዚያውም ልክ እውቀት ያላት ልጅናት ምታደረገውን የምትሄድበትን መንገድ ጠንቅቃ ምታእናትና እዛ ቦታ ባትገኝ ደስ ይለን ነበር፣ ግን ደግሞ ይሄን ለስድብም የሚያጋልጥ ነገር አላደረገችም። ቤተሰቦች እና አንዳንድ ኮሜንቶች፣ የእውነት ነው የምላችሁ፣ አትሳደቡ። እውነት በተለይ የምትወዷት የምታከብሯት ከሆነ አትሳድ ፣ አንዳንዴ እኮ ዝምታ ራሱ እኮ መልስ ነው። እውነቴን የምላችሁ ምናልባት ይሄ ነገር ስራ ሆኖ እርስ በርስ ያው ቪዲዮ የሚቀርጹት እንደምናየው ከሆነ ነገ በብሩኬ ነገ በሶሲ ነገ በዳኒ ነው እርስ በርስ፣ በዛውም ሼር ይደራረጋሉ እንደምናየው ከሆነ እና እነሱ ምናልባት የራሳቸውን ስራ ነው ያዙት። ግን በዚህ ልክ ደግሞ እንደዚህ አይነት እየወረደ ቪዲዮ ባይሰራ፣ በተለይ ማናችንም ብሩኬና ሀይሚ ተቀያይመው ተጣልተው እንዲመጡ ሁላችንም የማንፈልገው ነገር ና ደ ቤተሰቦቼ። ግን ቢሆንም ያው እንግዲህ ዩቲውብ ብዙ ነው። የዩቱብ አመል ከባድ ነው። ቤተሰቦች እንደዚህ አይነት ቪዲዮ ካላያችሁ ሰው ተመልካች ላይኖር ይችላል። ምን ልላችሁ ፈልጌ ነው፣ እነሱ የያዙበት መንገድ ምናልባት ስራ ሊሆን ይችላል። ግን ቢሆንም እኛ ደግሞ አንዳንዴ ባንሳደብ፣ አይምሮን የሚጎዳ ነገር ምናምን ባንሳደብ ጥሩ ነው። ቡሩኬንም ሀይሚንም የእውነት ሁለቱን የምትወዱ ከሆነ አትሳደ። ቡሩኬና ሀይሚ ዞሮ ይገናኛሉ። አሁን አሁን በእርግጥ ቡርኬ የሚናገራቸው ንግግሮች ለሁላችንም እየጣመን አደለ? እኔም እውነት ደስ እያለኛለን። ቡሩኬ የሚናገራቸው ንግግሮች የኔና ሀይሚ ነገር አበቃ ምናምን የሚለው እንደዚህ በቀላሉ የሚያበቃ ፍቅር እንዲቀላ ነገር ነው እንዲያበቃ ተዘጋሚ ይባል ነገር ነው አደለ? ፍቅር እኮ ታጋሽ ነው። ከዚህ የበለጠ ብዙ ነገር ሊያጋጥማቸው የእውነት ቢሆን ራሱ እና ሁላችንም ከስድብ እንቆጠብ። ሀይሚም እንደዚህ አይነት ልጅ አይደለችም። ሶሲም ያው ለቪዎች ብለሽ እንጂ ሀይሚን ጠንቀቀሻ አታቂያታለች ብዬ ነው ማስበው።